ሰላም ይስጥልን ክቡራን ተመልካቾቻችን፣ ከሐራሪ ቲቪ የሰዓቱን የአማርኛው ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። ሰንደቅ ዓላማ ከአባቶቻችን እየወረስ ነው የማንነታችን መለያ የእኛነታችን ጌጥ ነው ሲሉ የሐራሪ ክልል የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነህ ገለጹ። የሐረሪ ክልል ርዕስ መስተዳደር አቶ ኦርዲን በድሪ በተገኙበት 18ኛው ብሔራዊ የሰንደቅ ዓላማ ቀን በሐረሪ ክልል ተከብሯል። አብስራ አሰግድ በዝርዝር ታቀርበዋለች። ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት ለብሔራዊ አንድነታችን ለሉዋላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ቃል 18ኛው የብሔራዊ ሰንደቅ ዓላማ ቀን ተከብሯል። ሰንደቅ ዓላማ የአንድ ሕዝብና የመንግስት ሉዋላዊነት ስልጣንና ነፃነት ምልክት ወይም ተምሳሌት ተደርጎ የሚወሰድ ነው። የ18ኛው የሰንደቅ ዓላማ ቀን በሐረሪ ክልል በትምህርት ቤቶች፣ መንግስታዊና መንግስታዊ ባልሆኑ ተቋማት እንዲሁም በልሉይ ተቋማት ሰንደቅ ዓላማ በመስቀል እና በሰንደቅ ዓላማ ፊት ቃለ መሀላ በመፈጸም እንዲሁም በልዩ ልዩ ደማቅ ዝግጅቶች ተከብሯል ሲሉ የሀረሪ ክልል መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነ ተናግረዋል። ሰንደቅ ዓላማ ከአባቶቻችን የወረስነው የማንነታችን መለያ የእኛነት ጌጥ ነው ሲሉም ገልጸዋል። ሰንደቅ ዓላማ የብሔራዊ አንድነት መገለጫ ነው ያሉት አቶ ሄኖክ የአንድ አገር ዜጎች ሀገራዊ ፍቅርና ብሔራዊ ስሜት የሚገልጹበት ነው ሲሉም አክለዋል። ሰንደቅ ዓላማ ጀግኖች አባቶቻችን ለሀገራችን ኢትዮጵያ ትልቅ ዋጋ የከፈሉበት አገራችን ከሌላ ሀገር የምትለይበት የነጻነቷ አርማ መሆኑንም ተናግረዋል። ሰንደቅ ዓላማ አርማ ብቻ ሳይሆን ከአባቶቻችን የወረስነው ነው፣ የማንነታችንም መገለጫ ነው። ሰንደቅ ዓላማ አባቶቻችንና እናቶቻችን መስዋዕትነት ከፍለው ከዘመን ዘመን አሻግረው የሰጡን የማንነት መለያ ነው። ቀኑ መከበሩ ህብረ ብሔራዊ አንድነትና ሉዓላዊነት በማስጠበቅ የኢትዮጵያ የከፍታ ብስራትና ህዳሴ በማረጋገጥ የሀገር አንድነትና ክብር በሚያረጋግጥ መልኩ መሆን እንዳለበትም አክለዋል። የሰንደቅ ዓላማ ቀን መከበሩ ህብረ ብሔራዊ አንድነታችንና ሉዓላዊነታችንን በማስጠበቅ የኢትዮጵያን የከፍታ ብስራት ህዳሴን ለማረጋገጥ ለሀገራዊ ክብርና ጥቅም ሁሉም ዜጋ የሚጠበቅበትን ሀገራዊ ኃላፊነት ለመወጣት በሰንደቅ ዓላማ ፊት ዳግም ቃሉን የሚያድስበት ዕለት ነው። በመራ ግብሩ ላይ የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በጥሪ፣ የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙህዲን አህመድ፣ በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ፣ የሐረሪ ክልል ምክር ቤት ምክትል አፈ ጉባኤ አቶ አሪፍ መሐመድ፣ ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመር፣ በምክትል ርዕሰ መስተዳደር ማዕረግ የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊን ጨምሮ ጥሪ የተደረገላቸው እንግዶችም ተገኝተዋል። ሰንደቅ አላማ በእያንዳንዱ ኢትዮጵያዊ ልብ የታተመ የብሔራዊ ኩራት አርማ ነው ሲሉ የሐረሪ ክልል ምክር ቤት አፈ ጉባኤ አቶ ሱልጣን አብድሰላም ገለጹ የኢትዮጵያን ሰንደቅ አላማ ክብርና ተገቢውን ከፍታ አስጠብቆ ለቀጣይ ትውልድ ለማስተላለፍ ሀገራዊ ሉአላዊነትና የግዛት አንድነትን ማስቀጠል እንደሚገባ ገልጸዋል በዚህ ጉዳይ ላይ አፈጉባኤው ተከታዩን መግለጫ ሰጥተዋል። ሙሉቃኑን ማርዶስ ዳምጤ በተከታይነት ታቀርበዋለች። በሐረሪ ክልል ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ሕዳሴ በሚል መሪ ቃል 18ኛው የብሔራዊ ሰንደቅ ዓላማ ቀን በዛሬ ሁለት ተከብሯል። የክልሉ ምክር ቤት አፈ ጉባኤ አቶ ሱልጣን አብዱሰላም በሰጡት መግለጫ የብሔራዊ የሰንደቅ ዓላማ ቀን በሰንደቅ ዓላማ አዋጅ ቁጥር 863 ህዝባር 2006 በተሻሻለው አንቀጽ ሁለት መሰረት በየአመቱ ጥቅምት ወር በገባ የመጀመሪያ ሳምንት ሰኞ እንደሚከበር መደንገጉን ገልጸዋል። ትውልዱን ሲሆን የኢትዮጵያን ሰንደቅ ዓላማ ክብርና ተገቢውን ከፍታ አስጠብቆ ለቀጣዩ ትውልድ የማስተላለፍ ኃላፊነቱን እንዲወጣም ተናግረዋል። ሰንደቅ ዓላማ በእያንዳንዱ ኢትዮጵያዊ ልብ የታተመ የሀገራዊ አንድነትና የነፃነት መገለጫ ታላቅ የብሔራዊ ኩራት አርማ መሆኑንም ገልጸዋል። በዚህም ሰንደቅ ዓላማ በሀገር ደረጃ ከፍተኛ ቦታ ተሰጥቶት የሚከበር ታላቅ ሀገራዊ በዓል መሆኑን አፈጉባኤው አስታውቀዋል። በመሆኑም የኢትዮጵያን ሰንደቅ ዓላማ ክብርና ተገቢውን ከፍታ አስጠብቆ ለቀጣዩ ትውልድ ለማስተላለፍ ሀገራዊ ሉዓላዊነትንና የግዛት አንድነትን ማስቀጠል እንደሚገባ ተገልጿል። እንደ አፈ ጉባኤው ገለጻ ህብረ ብሔራዊ ወንድማማችነትን በማጽናት የሀገሪቷን የእድገት ከፍታ ማረጋገጥ፣ ከአሁኑ ትውልድ የሚጠበቅ ታላቅ ሀገራዊ ኃላፊነት ነው ብለዋል። የሰንደቅ ዓላማ ቀን መከበሩ ህብረ ብሔራዊ አንድነታችንና ሉዓላዊነታችንን በማስጠበቅ የኢትዮጵያን ከፍታ ብስራትና ህዳሴ ለማረጋገጥ ለሀገር ክብርና ጥቅም ሁሉም ዜጋ የሚጠበቅበትን ሀገራዊ ኃላፊነት ለመወጣት በሰንደቅ ዓላማ ፊት ዳግም ቃሉን የሚያድስበት ዕለት መሆኑን ገልጸዋል። የዘንድሮ ብሔራዊ ሰንደቅ ዓላማ ቀን በሚከበርበት ወቅት ለሰንደ ሰንደቅ ዓላማ ክብር ለሀገር አንድነት፣ ለሉዓላዊነት ክብርና ጥቅም የተከፈለውን መስዋዕትነትን ዜጎች እንዲረዱ በማድረግ ሊሆን ይገባልም ብለዋል። ሰንደቅ ዓላማ የማንነት መገለጫ፣ የአንድነት ጥንካሬ ነው ሲሉ የሀረር ከተማ ነዋሪዎች ገለጹ። አስራ ስምንተኛው የሰንደቅ ዓላማ ቀን በዛሬው ዕለት ተከብሮ ውሏል። ዘገባው የባልደረባችን አረፋት ውስማን ነው። ሄኖ ግርማ ተጨማሪ ያለው የብሔራዊ ሰንደቅ ዓላማ ቀን በሰንደቅ ዓላማ አዋጅ ቁጥር 863 ዝባር 2006 አንቀጽ 2 መሠረት በየዓመቱ ጥቅምት ወር በገባ መጀመሪያ ሳምንት ሰኞ እንደሚከበር ይታወቃል። ሰንደቅ ዓላማ እያንዳንዱ ኢትዮጵያዊ ልብ ውስጥ የታተመ የሀገር አንድነትና መገለጫ እንዲሁም ታላቅ ብሔራዊ ኩራት አርማ በመሆኑ በአገር አቀፍ ደረጃ ከፍተኛ ቦታ ተሰጥቶትም ይከበራል። ሰንደቅ ዓላማ ክብር ከሚንጸባረቅባቸው፣ የሀገር ፍቅር ከሚገለጽባቸው መንገዶች መካከል አንዱ ሲሆን ይህ ሰንደቅ ዓላማ ሲሰቀለም ሆነ ሲወርድ በክብርና በስርዓት ቆሞ ብሔራዊ መዝሙር በመዘመር ነው። በሐረር ከተማም ዘውትር ጠዋትና ማታ የኢትዮጵያ ብሔራዊ መዝሙር በመዘመር ሰንደቅ ዓላማ ጠዋት የሚሰቀል ሲሆን ማታ 12 ሰዓት ደግሞ ይወርዳል። በክልሉም ሰንደቅ ዓላማ የመስቀልና የማውረድ ስነ ስርዓት በሚከናወንበት ወቅት በዙሪያው የሚካሄዱ ማናቸውም እንቅስቃሴዎች የሚቆሙ ሲሆን፣ ሁሉም ሰው ብሔራዊ መዝሙር በመዘመር ለባንዲራው ያለውን ክብርና ለአገሩ ያለውን ፍቅር ይገልጻል። ይህ ስነ ስርዓት በተለይ በትምህርት ቤቶችና በተለያዩ ተቋማት የዘውትር ተግባር ሲሆን የዛሬው ቀን አስመልክቶ ያነጋገር ናቸው የክልሉ ነዋሪዎችም እንደገለጹት ሰንደቅ ዓላማ የማንነት መገለጫ የአንድነት ጥንካሬ ነው ሲሉ ለሰንደቅ ዓላማ ያላቸውን ፍቅር ገልጸዋል እኛ ኢትዮጵያኖች ያለን የባንዲራ ፍቅር ለየት ያለ ነው ባንዲራ ኔንጃ ኔ ውስጤ ነው ልበል ይችላሉ በቃ ከደሜ ጋር የተዋሃደ ነው በተለይ ኢትዮጵያ ባንዲራ አባቶቻችን የተዋጉበት ደማቸውን ያፈሰሱበትና ና ብዙ ተጋድለው ተከፈለበት ባንዲራ ነው ስለዚህ ለባንዲራ ወጣቱም ሆነ ሽማግሌውም ወታደሩም ፖሊሱም ክብር መስጠት አለበት፣ ላለው እንደ ባሉ በየዓመቱ በዚህ መልኩ መከበሩ ትውልዱ ስለ ሰንደቅ ዓላማ ያለውን ክብርና ፍቅር እንዲያጠናክር የሚያደርገው መሆኑንም አስታውቀዋል። በመሆኑም ለሰንደቅ ዓላማችን ክብር ለተደረገውና እየተደረገ ላለው ተጋድሎ ተገቢውን እውቅና በመስጠት ለቀጣዩ ትውልድ የማስተላለፍ ኃላፊነታችንን ልንወጣ ይገባልን ብለዋል። 18ኛው የሰንደቅ ዓላማ ቀን ሰንደቅ ዓላማቸው ለኢትዮጵያ ታላቅ ከፍታ ዘመን በስርዓት ለህብረ ብሔራዊ አንድነታችን፣ ለሉዓላዊነታችን እና ለኢትዮጵያ አዳሴ በሚል መሪ ቃል በዛሬው ዕለት ተከብሯል። ሀገራዊ የምክክር መድረክ ችግሮችን በንግግር የመፍታት ባህልን እያሳደገ እንደሚገኝ በኢትዮጵያ ሀገራዊ ምክክር የተደራሽነትና አጋርነት ከፍተኛ ባለሙያ አቶ ፍሬሰናይ ገበየው ገለጹ። ሀገራዊ ምክክር የአንድ ወቅት ብቻ ስራ ሳይሆን ባህል ለማድረግ እየተሰራ መሆኑን ጠቁመዋል። ገዛኛ አራቂ በዝርዝር ያቀርበዋል። የኢትዮጵያ ሀገራዊ ምክክር በተለያዩ ጊዜያቶች የተሳታፊዎች ልየታና የተለያዩ ማህበረሰብ ክፍሎችን በማወያየት የአጀንዳ ማሰባሰብ ስራዎችን እያከናወነ ይገኛል። በኢትዮጵያ ሀገራዊ ምክክር የተደራሽነትና አጋርነት ከፍተኛ ባለሙያ አቶ ፍሬሰናይ ገበየው ከሀረሪ ቲቪ ጋር በነበራቸው ቆይታ እንደገለጹት ሀገራዊ ምክክሩ በአንድ ወቅት ብቻ ተከናውኖ የሚቆም ሳይሆን የመመካከር ሂደትን ወደ ባህል የመቀየር ስራ እየተከናወነ መሆኑን ገልጸዋል። በዚህም ሀገራዊ ምክክሩን ሙሉ ለማድረግ ከተለያዩ አካላት ጋር ውይይት ሲደረግ መቆየቱን ጠቁመው የአካል ጉዳተኞች የወጣቱና የሴቶቹ ተሳትፎ ከፍተኛ ቁጥር እንደሚይዙም አንስተዋል። ኦልሞስት ከ50 ፐርሰንት በላይ የሚሆኑ ወጣቶች በናሽናል ዳያሎግ ፕሮሰስ ወይም ደግሞ በሀገራዊ ምክክር ሂደቶች ተሳታፊ ሆነዋል። በተመሳሳይም አካል ጉዳተኞችም ተሳታፊ ሆነው በምክክር ሂደቱ ላይ አጀንዳዎችን ሲያዋጡ፣ ምክር ሀሳቦችን ሲያካፍሉ ነበር እና ይህ ሂደት ደግሞ እንደ ሀገር ተጠናክሮ መቀጠል አለበት። ሀገራዊ ምክክሩ የአንድ ወቅት ስራ ብቻ አይደለም፣ ሂደት ነው፣ ፕሮሰስ ነው። በቀጣይም ደግሞ ባህል ሆኖ መቀጠል አለበት። በመጀመሪያው የሀገራዊ ምክክር መድረክ ያልተሳተፉ አካላትን ለማካተት ስለ ምክክር መድረኩ ጽንሰ ሀሳብ ግንዛቤዎችን ለማሳደግና ሁሉም የሕብረተሰብ ያለውን ሀሳብ ለማካተት በመላው ኢትዮጵያ ሰፊ ውይይት እየተከናወነ መሆኑን አንስተዋል። አሁን በተለያዩ የሀገራችን ክልሎች ወጣቶችን፣ ሴቶችንና አካል ጉዳተኞችን ያሳተፈ የውይይት መድረክ እያከናወንን ነው የምንገኘው ማለት ነው። እንግዲህ የውይይት መድረክ በዋናነት ሶስት ዓላማዎችን የያዘ ነው። የመጀመሪያው ከዚህ በፊት በምክክር ሂደቱ ያልተካፈሉ፣ ያልተሳተፉ ሴቶች፣ ወጣቶችና አካል ጉዳተኞችን ስለ ምክክር ሂደቱ በቂ ግንዛቤ እንዲኖራቸው ማስቻል፣ መረጃ እንዲይዙ ማስቻል፣ በቀጣይም ደግሞ ወደ ምክክር ሂደቱ ለሚገቡ ማህበረሰብ ክፍሎችን በቂ የሆነ መረጃ እንዲሰጡ እንዲካተቱላቸው እንዲነሱላቸው የሚፈልጉትን የተለያዩ ሀሳቦችን እንዲያነሱም ለማስቻል የታሰበ ነው። የሀገራዊ ምክክር መድረክ የእርስ በርስ ግንኙነትን ያጠናከረ ሀሳቦችን በጋራ የማጎልበት የትውውቅ መድረክን የፈጠረ መሆኑንም አክለው ገልጸዋል። የመቀራረብን አንድ ላይ የመሆንን ሀሳቦችን በጋራ የማዋጣትን ምክክር በፊትም እንደምንናገረው የችግሮች አንዱ መፍቻ ቁልፍ ነው ብለናል። ስለዚህ ተቀራርበን ስንወያይ ተገናኝተ ስንመካከል ይበልጥ ሀሳብ እናዋጣለን። አሁን የድሬዳዋ እና የሀረሪን ክልል ነዋሪዎች ሴቶች፣ ወጣቶችና አካል ጉዳተኞችን በዚህ መድረክ ላይ ያመጣ ናቸው። አንድ ላይ ሰው የጋራ የሆነ ኢትዮጵያዊ የሆነ አጀንዳ ሀሳብ ያዋጣሉ ማለት ነው። ወጣቱ ከግጭትና ከበጥብጥ አጀንዳ ወጥቶ ያሉ ሀሳቦችን፣ ቅሬታዎችን ወደ ምክክር በማምጣት በውይይት የመፍታት ባህልን ማሳደግ እንደሚገባ አሳስበዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የሰንደቅ ዓላማ ቀን እያንዳንዱ ኢትዮጵያዊ ለሀገሩ ያለውን ፍቅር ክብርና ቃል ኪዳን በልቡ የሚያድስበት ነው አሉ ፕሬዚዳንት ታዬ አጽቀሥላሴ። በተመሳሳይ ዜና ሰንደቅ ዓላማችን ዓለም አቀፍ ተጽዕኖ ፈጣሪነታችንን የምናሳይበት የማንሰራራት ጉዞ አርማ ነው አሉ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ ባህር ጠንክር እነዚህንና መሰል አገር አቀፍ ዘገባዎችን በተከታይነት ያቀርበዋል። የሰንደቅ ዓላማ ቀን እያንዳንድ ኢትዮጵያዊ ለሀገሩ ያለውን ፍቅር ክብርና ቃል ኪዳን በልቡ የሚያድስበት መሆኑን ፕሬዚዳንት አጽቀሥላሴ ገለጹ። 18ኛው የሰንደቅ ዓላማ ቀን በህዝብ ተወካዮች ምክር ቤት የኢፌዴሪ ፕሬዚዳንት አጽቀሥላሴ በተገኙበት ተከብሯል። የሰንደቅ ዓላማ ቀን የጋራ ማንነታችንን የምናጸናበት ታላቅ ክብረ በዓል ነው ሲሉም ፕሬዚዳንቱ ገልጿል። በዓሉን ስናከብር ያለፈውን የጀግነት ገድላችንን የዛሬውን የልማት ጥረታችንና የነገው የእድገትና የብልጽግና ውጥናችንን አጣምሮ የያዘ ሰንደቅ ዓላማችን ለኢትዮጵያ ታላቅ ከፍታ ዘመን በስርዓት ለብሔራዊ አንድነታችን ለህልዋናዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሀሳብ ነው ብለዋል። የሰንደቅ ዓላማ ቀን እያንዳንዱ ኢትዮጵያዊ ለአገሩ ያለውን ፍቅር ክብርና ቃል ኪዳን በልቡ የሚያድስበት የጋራ ማንነታችንን የምናጎለብትበትና የነገ ተስፋችንን የምናጸናበት ታላቅ ብሔራዊ እለት ነው። ዘንድሮ በዓሉን የምናከብረው ያለፈውን የጀግንነት ገድላችን የዛሬውን የልማት ጥረታችንና የነገውን የእድገትና የብልጽግና ትልማችን አጣምሮ በያዘው ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል ብሔራዊ መሪ ቃል ነው። ይህ መሪ ቃል ሰንደቅ ዓላማችን የታሪክ መዘክር ብቻ ሳይሆን በፍጣን እድገት ላይ ላለችው ኢትዮጵያ ድል አብሳሪና የጉዟችን ህያው ምስክር መሆኑንም ይገልጣል። ኢትዮጵያውያን በልባችሁ የሰላም ተስፋ ወጋገን አጥብቆ በመያዝ በክንዳችሁ ብርታት ሰንደቅ ዓላማውን በመጠበቅ ይገባል ብሏል። ኢትዮጵያውያን በአእምሯችሁ ሰላምን ማጽናት፣ በልባችሁ የተስፋን ውጋገን አጥብቆ መያዝ በክንዳችሁ ብርታት ደግሞ ሰንደቅ ዓላማችሁና አገራችሁን መጠበቅ ይኖርባችኋል። ሰላማዊ ያልሆነ የፖለቲካና የነፍጥ መንገዶችን ለመረጡ ሁሉ ግጭት የጥፋት ጎዳና ነው፣ ያጎድላል። ሰላም ደግሞ የልባም እና የአስተዋይ መንገድ ነው፣ ይገነባል። ጊዜው የትምህርት የእውቀትና የዕድገት ዘመን በመሆኑ እንጠቀምበት። ስለዚህ ሰላምና እድገት ኢትዮጵያን የሚያስከብር ሕዝቦቿን ከፍ የሚያደርግ መሆኑን በዚች እለት ልገልጽ እወዳለሁ። ሁሉም ኢትዮጵያዊ በእውቀቱ በጉልበቱና በሚችለው ሁሉ የኢትዮጵያ የእድገት ግስጋሴ በማሳካት ሁሉም የበኩሉን ድርሻ እንዲወጣም ጥሪ አቅርበዋል። ሰንደቅ ዓላማችን ዓለም አቀፍ ተጽዕኖ ፈጣሪነታችን የምናሳይበት የማንሰራራት ጉዞ አርማ እንደሆነ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹም። 18ኛው የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሐሳብ በሕዝብ ተወካዮች ምክር ቤት በተለያዩ መርሃ ግብሮች ተከብሯል። አፈ ጉባኤ ታገሰ ጫፎ በዚህ ወቅትም እንዳሉት ሰንደቅ ዓላማችን የብዝሃነታችን፣ የእኩልነታችን፣ የሕብረ ብሔራዊ አንድነታችን መገለጫ ነው። ቀኑ ለሰንደቅ ዓላማችን ልንሰጠው የሚገባው ክብርና ቃል ኪዳናችንን የምናድስበት እንዲሁም ብሔራዊ የአርበኝነት መንፈሳችን የምንቀሰቅስበት ታላቅ ዕለት ነው ብሏል። ሰንደቅ ዓላማው የውስጥና የውጭ ጠላቶች ሊሰብሩ የማይችሉትን የህብረ ብሔራዊ አንድነትና የሉዓላዊነት ምሽግ እንደሆነም ገልጿል። ሰንደቅ ዓላማችን ፈተናዎችን በጽናት ተሻግረን አፍሪካዊ የልማት ተምሳሌት የሆነችውን ሀገር የመገንባት አቅማችንን የምናጎለብትበት ብሎም ዓለም አቀፍ ተጽዕኖ ፈጣሪነታችን የምናሳይበት የማንሰራራት ጉዞ አርማ ነው ሲሉም አመላክተዋል። 18ኛው ብሔራዊ የሰንደቅ ዓላማ ቀን በብልጽግና ፓርቲ ዋና ጽህፈት ቤት የተለያዩ የሥራ ኃላፊዎች በተገኙበት ተከብሯል። በጽህፈት ቤቱ የአስተዳደር ዘርፍ አስተባባሪ ሚኒስትር ዴኤታ ብርሃኑ ፈይሳ የሰንደቅ ዓላማ ቀን አባቶች በደም በአጥንትና በሕይወት መስዋዕትነት ያቆዩትን ድል የምናከብርበት መለያችን ነው ብሏል። በታላቁ የኢትዮጵያ ሕዳሴ ግድብ መጠናቀቅ ሰንደቅ ዓላማችን ዳግም በዓለም አደባባይ ከፍ ብሎ እንዲታይ የተደረገበት ዓመት መሆኑን የዘንድሮ አከባበር ልዩ ያደርገዋል ነው ያሉት። ትውልዱ ሌሎች ሀገራዊ ስኬቶችን ለመድገም ዳግም ቃሉን የሚያድስበት ዕለት መሆኑን ጠቅሰዋል። የዘንድሮ ሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ሕዳሴ በሚል መሪ ሀሳብ ነው እየተከበረ የሚገኘው። የምዕራብ አፍሪካውያን ሀገር ማሊ ለመጎብኘት ወይም ለስራ የሚመጡ የአሜሪካ ዜጎች ቪዛ ለማግኘት 10 ሺህ ዶላር እንዲያስይዙ የሀገሪቱ መንግስት ወሰነ። የቪዛ ፖሊሲ ለውጥ የመጣው ሁለቱ ሀገራት ዲፕሎማሲያዊ ግንኙነታቸውን ለማሻሻል እየጣሩ ባለበት ወቅት ነው። ዘገባው የቢቢሲ ነው። አዩብ ካዛሊ ተጨማሪ ያለው የምዕራብ አፍሪካዋ ሀገር ማሊን ለመጎብኘት ወይም ለስራ የሚመጡ የአሜሪካ ዜጎች ቪዛ ለማግኘት 10 ሺ ዶላር እንዲያስይዙ የአገሪቱ መንግስት ወስኗል። ይህ የአገሪቱ ውሳኔ የወጣው የአሜሪካ መንግስት በዜጎቿ ላይ ተመሳሳይ የሆነ እርምጃ ካስቀመጠ በኋላ ነው። በማሊ የሚገኘው የአሜሪካ ኤምባሲ ክፍያው የተወሰነው የአሜሪካን ድንበሮችና የአገሪቱን ብሔራዊ ደህንነት ለመከላከል እንደሆነ አርብ እለት ገልጾ ነበር። የማሊ ውጭ ጉዳይ ሚኒስትር እሁድ እለት የማስያዣ ገንዘቡ የተወሰነው በ በተናጠል መሆኑን አስታውቆ ለአሜሪካውያን ዜጎች ተመሳሳይ የሆነ የቪዛ ፕሮግራም እንዲኖር ይደረጋልም ብለዋል የቪዛ ፖሊሲ ለውጥ የመጣው ሁለቱ ሀገራት ዲፕሎማሲያዊ ግንኙነታቸውን ለማሻሻል እየጣሩ ባሉበት ወቅት ነው ባለፈው አመት ሀምሌ ወር ላይ ማሊን የጎበኙት የአሜሪካ ባለስልጣናት በጸረ ሽብር ትብብር በኢኮኖሚ አጋርነት እንዲሁም የማሊን ወርቅና የሊቴ ማዕድናት ክምችትን መጠቀም በተመለከተ ተወያይተው ነበር እንደ አውሮፓውያን አቆጣጠር በ2021 በማሊ በጄኔራል ጀነራል አሲሚ ጎይታ የተካሄደውን መፈንቅለ መንግስት ተከትሎ የሁለቱ አገራት ግንኙነት እየተቀዛቀዘ መጥቷል። ከመፈንቅለ መንግስቱ በኋላ በማሊ በጂሃዲስቶች የሚደርሰውን ተደጋጋሚ ጥቃት ለመመከት ከሩሲያ ጋር ያላትን ግንኙነት አጥብቃለች። የፈረንሳይ ወታደሮችን ከሀገራቸው ያባረሩት ጀኔራሉ በሩሲያ መከላከያ ሚኒስቴር ስር የሚንቀሳቀሱትን የዋግነር ቅጥረኛ ወታደሮች ወደ ሀገራቸው ጋብዘዋል። ባለፈው ሳምንት የቡርኪና ፋሶ ወታደራዊ መንግስት አሜሪካ ለዜጎቹ ቪዛ መስጠት በማቆሟ የተ ተነሳ ወደ አገሪቱ የሚላኩ ስደተኞችን እንደማይቀበል አስታውቆ ነበር። የውጭ ጉዳይ ሚኒስትር ካራሞ ኮጄን ማሪ ትራወሬ አሜሪካ ወደ ሶስተኛ ሀገር ስደተኞችን ለመላክ ያቀረበችው ምክረ ሀሳብ ውድ ካደረጉ በኋላ የኤምባሲው ውሳኔ ውንጀላ ነው ብለውታል። የትራምፕ አስተዳደር ሰነድ አልባ ስደተኞችን ከሀገሩ ለማባረር በሚወስደው እርምጃ ላይ የአፍሪካ ሀገራትን እንደ መዳረሻ እየተጠቀመ ይገኛል። ሐማስ በህይወት ያሉ ሀያ እስራኤላውያን ታጋቾችን ለቀቀ። የእስራኤልያኑ ታጋቾች ቤተሰቦች ደስታቸውን በተለያየ መንገድ በመግለጽ ላይ ናቸው። ዘገባው የቢቢሲ ነው። በአጥንቅር ተጨማሪ ያለው የእስራኤል መከላከያ በህይወት ያሉ ሀያ ታጋቾች በሙሉ መለቀቃቸውን አስታወቀም። የእስራኤል ጦር ዛሬ ማለዳ የመጀመሪያዎቹ ሰባት ታጋቾች ተረክቦ ቤተሰቦቻቸው ወደሚገኙበት ስፍራ እየወሰደ መሆኑን ገልጾ ነበር። ከጥቂት ሰዓታት በኋላም ተጨማሪ 13 ታጋቾችን ከቀይ መስቀል ተረክቦ ወደ እስራኤል እየወሰደ መሆኑን ገልጿል። የእስራኤል ጦር መግለጫውም ለቀይ መስቀል ተላልፈው የሚሰጡ ተጨማሪ ታጋቾች ለመረከብ መዘጋጀቱን አስታውቋል። ሐማስ በበኩሉ በህይወት ያሉ ሁሉም ታጋቾች ማስረከቡን የገለጸ ሲሆን የ28ቱ ታጋቾች አስክሬን በዛሬ ዕለት እንደሚያስረክብ አስታውቋል። የተወሰኑ ታጋቾች ቤተሰቦቻቸው በቪዲዮ ሲነጋገሩ የሚያሳዩ ምስሎች ወጥተዋል። የእስራኤላውያን ታጋቾች ቤተሰቦቻቸው ደስታቸውን በተለያየ መንገድ በመግለጽ ላይ እንደሆኑም ነው የታወቀው። ታጋቾቹም እየተለቀቁ ባሉበት በዚህ ጊዜ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል ደርሰዋል። ለፕሬዚዳንቱ አቀባበል ለማድረግም በአውሮፕላን ማረፊያ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ የአሜሪካው ልዩ ልዑክ ስቲቭ ዊትኮፍ ልጆቻቸው ኢቫንካን ትራምፕ እና ባለቤቷ ጄሪድ ኩሽነርም ተገኝተዋል። ሐማስና እስራኤል የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ የእስራኤል ጦር ከተወሰኑ የጋዛ አካባቢዎች ለቆ የወጣ ሲሆን ሐማስ ደግሞ ታጋቾቹን መልቀቅ ጀምሯል። የእስራኤል ወታደሮችም ስምምነት ወደ ደረሰባቸው አካባቢዎች ቢመለሱም በአጠቃላይ ከጋዛ ሰርጥ ለቀው አልወጡም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰላም እቅድ የእስራኤል መንግስት እና የሐማስ የይሁንታ ካገኘ በኋላ ፍልስጤማውያን ወደ ፈራረሰው መኖሪያቸው መመለስም ጀምሯል። በተኩስ አቁም ስምምነቱ መሰረትም ሐማስ በሕይወት ያሉትን ሁሉንም ታጋቾች የሚለቅ ሲሆን የ28ቱ ታጋቾችን አስክሬን ያስረክባል። እስራኤል ከ250 ፍልስጤማውያን እስረኞች ከጋዛ የታገቱ 1700 ፍልስጤማውያንም ትለቃለች። ክብሯን ተመልካቾቻችን፣ ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁት ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ።